ፌስቡክ ላይ ተተዋውቀን ያው ፍቅር ይጀምራሉ። ኦፍኮርስ ቆንጂ ልጅ ነው። ምንም አይወጣውም። ምንም ምሳ ላይ ሀብታም ደሀ ምናም ሳልለው ነው የያዝኩት ልጁን። ግን እግዚአብሔር ይመስገን ረድቶኛልም አልዋሽም፣ የሚዋሸውም ነገር የለም እና ፍቅር ተጀምሮ በሁለት አመቱ እሱ አረብ ሀገር ነበር የሚኖረው እኔ ደግሞ እዚህ ዳላስ አሜሪካ ውስጥ ነበር የምኖረው እና ተስማምተን ነው። ሁሌም ማታ ማታ እየተደዋወለን ምን እያልን እያወራን መጨረሻ ላይ በቃ እንገናኝ፣ ምናምን ተብሎ አዲስ አበባ እንገናኛለን፣ ከሁለት ዓመት በኋላ ማለት ነው። ግን ያቺ ሁለት ዓመት ውስጥ ያው ብዙ ነገር ታሳልፊያለሽ እዚህ ብቻሽን ስትኖሪ ነው፣ ሌላ ሀገር ተማሪም ነበርኩኝ ሰራም ነበረ ስራ ሳጣ ምናምን፣ እሱ ረድቶኛል፣ አሏሽም አልከድም ረድቶኛል፣ አፓርትመንቴንም ከፍሎ ምን ብሎ ማለት ቅርታ ማ ላይ መጠየቅ አለብኛል ከአረብ ሀገር ወደ አሜሪካ ወደ ላይ ሽቅብ ብር እየላክ ረዳሽ። ትክክል። አዎ። አቡዬ ሰርፕራይዝ አትሆኚ። ሀቡ ብሩን ኬት ነው የሚያመጣው ወደሚለው ደግሞ ርዕስ እንመጣለን። ሾክድ ነው የምትሆኚው። አስጨርሻት እና ብሩን ከማን ተቀብሎ እንዴት እንደሚልከው ደግሞ በዚህ አጋጣሚ ሰርፕራይዙን ታበላሽዋለሽ። ሰስፔንሳችን ጉተት ይጠፋል የሚለው ጥያቄው አረብ ሀገር እየኖረ አሜሪካ ለምትኖር ሴት ብር የሚልክ የአበሻ ወንድ አለ ወይ? ይገርማል በእውነት። እና ከእኔም አልፎ የሚገርምሽ ነገር ከዚኒ ጋር እንደዛ ነበረ፣ ይረዳት ነበር፣ እሷንም ብር ይልክላት ነበር። ሁለት ይልኩላታል። እና በቃ ኢትዮጵያ እንገናኝ ምናምን ተብሎ፣ እኔም ያው እግዚአብሔር ይመስገን ኢትዮጵያ ጥሩ ስራ አግኝቼ ተመርቄ ምናምን ኢትዮጵያ ሄድኩኝ። እሱን ለማግኘት ነው የኔ ዋናው ዓላማ። ኢትዮጵያ ሄድኩበት ቤተሰብንም ይኖ ሰላም ምናምን ለማለት ኢትዮጵያ ሄደን ስንገናኝ፣ ስልኩ ሁሌም ይጮሃል፣ ግን ጠርጥሬውም ዮም አላውቅም። ይኖ ስልክ ደብቆውኝም አያውቅም ምናምን ወንዶች ብቻ ነው ስልኩ ላይ የሚደውሉበት ምናምን ቤተሰብ እናት አባቱን ተተዋውቄ ምን ብዬ ግን የሆነ ነገር እንትን ይለኝ ነበረ። ጠርጥሮ ነበር ትንሽ። በጣም በጣም ጠርጥሮ ነበር። ያንን ጥርጣሬ ጥያቄ ምናምን ሳነሳበት የሆነ ጊዜ ላይ ቤተሰቦቹ ጋር ምናምን ወስደውኝ እንግዲህ ከሶስት አራት ዓመት በኋላ ነው የምልሽ። ይሄንን ጥርጣሬ ሲመጣብኝ ምን ያደርጋል? ቆይ ቤቴ አንዴ ውሰድሽ እንደገና የመጨረሻ ውሰድሽ ምናምን ብሎ ቤቱ ስንሄድ ቤተሰቦቹ ተሰብስቦ ጓደኞች ተሰብስበው የፍቅር የጋብቻ ጥያቄ ይጠይቀኛል። የሚያምር ጥሩ የሚያምር የሚያምር የሚያምር ቀለበት ከዱባይ የመጣ ማለት ነው። ከዛ እሺ ብዬ እሱን ተቀብዬ ፎቶ ለጥፋለውኝ የእኛን እንዲህ ነው ደስታ መግለጫ ፎቶ ፌስቡክ ላይ ይለጠፋል። ያኔ ነው ሳራን የተዋወቅኩት። ሳራ በውስጥ መስመር ትልክልኛለች። እንዲ እንዲ እንዲ ነው ልጁን አውቀዋለሁ። ከኔ ጋር ነበር። እሷ እንዲ እንዲ ነው ምናምን ብላ ሪሲት ትልክልኛለች። በቃ የሚያወሩትን ፎቶ የሚነሱትን። ሌላም ሴት መጣችብኝ የምትከተል። ተደራረቡብኝ ወደ አምስት ስድስት ሰባት ሴቶች መጡብኝ። ለካ ልጁ ብር እየወሰደ ከነሱ ለእኔ ነው የሚላከው። ወረቀት ወረቀት አልኩኝ ወርቅ ምናምን እየተገዛ የሚላከው ለእኔ ነው። እናቱ አባቱ ቤት ለካ ቲቪ ሬዲዮ ምናምን እንደዚህ የሚገዛላቸው በእነሱ ብር ነበረ። እና ሳራ ብቻ አለችም የሆነች ምስኪን ልጅም ነበረች ደውላ እኔ እንደዚህ አሳልፌ የራሴን ሰጥቸው ንጹህ ነበርኩኝ። የመጀመሪያ አገባሻለሁ ብሎ ቃል ገብቶልኝ ብዙ ነገር አሳልፌ ሰጥቸው ብርም ሰጥቸው። እሷም እንደዚህ የምትንከራተት ምስኪን አረብ ሀገር የምትሰራ ልጅ ነች፣ ለእሱ ብር የምትሰጠው ለካ ጅሬ የስድስት የሰባት ሴት ልጅ እየወሰደ ብሩ ለእኔ ነበር የሚላከው አፓርትመንቱን የሚከፍልልኝ። ወርቅ እንግዲህ እስካሁን አስቀምጫ አለው ቋጥሬ ለሳራም ነገር ያታለሁ ስንገናኝ ወይ ሰጣታለሁ፣ ወይ ይሸጠዋለሁ፣ ወይ ለቤተክርስቲያን የሚገባ ነው ብዬ በጣም ገርሞኝ እሱን ደውዬ ጠየኩት። አንተ አልኩት የምትልክልኝ ብር ለካ ሴት ልጆች የለፉበትን ብር ነው ወይ ስለው ማውራት አቃተው። ምንም ሊመልስልኝም አልቻለም ልጁ። ይቅርታ እኔ አንቺን በመሀል ተዋወቃለሁ ብዬ አስቤ አልነበረም በእርግጥ ብዙ ሴቶች አሉኝ ከጀርመንም አሉኝ ከአንቺ ጋርም ከደንቨርም አሉኝ አዲስ አባም አሉኝ። አዲስ አበባ ቤተሰቦችን የሚረዱ ሴቶችም አሉ። እሱ ብቻ ሳይሆን እናቱም አባቱም ወንድሞቹም ያውቃሉ እንደዚህ እንደሚያደርግ በእሱ በሴት ብር ነው የሚተዳደሩናል። ምንድነው ምንድነው የሚመስለው ይሄን አሁን ሴቶች ከተለያየ ሀገር ብር የሚልኩለት ምን ምንድን ነው እሱ? እኔ አሉ አሽሽም ልጁ በጣም ቆንጆ ነው። እኔ በውስጥ መስመር ፎቶ ቪዲዮ ምናምን አለኝ እልክልሻለሁ። በጣም ቆንጆ ነገር አይጠራም እንዴ ልጁ ፎቶ ይወጣል እልክልሻለሁ ስሙ ብርሃኑ ነው ቤቢ ነው የሚባለው ቦዲጋርድ ነው እዛ አረብ ሀገር ቦዲ ይሄ የሚያጠራጥረኝ ነበር ቦዲጋርድ እየሰራ እንዴት ይሄን ሁሉ አንድ ሺ ዶላር ሁለት ሺ ዶላር እንዴት ትልክል ትልካለለው ነበር ሴቪንግ ሴቪንግ ይለኝ ነበር ከሰው እየተበደርኩ ነው ምናምን ነበር ብሎ እንትን የሚለኝ ለነገሩ ጥሩ ነገር የገጠመኝ ከዚህ መሀል ምንድነው ሳራ ሳራ እዚጋ ያለችው ሳራ እና ሌላ ልጅ አለች እዚህ ዴንቨር የምትሆን በጣም ጥሩ ጓደኛ ማቾች ሆነን በጣም በጣም ከእነሱ ጋርም ሰዋራ። የሚገርምሽ እንዲሁም ሳራ ትንሽ ሳሪ ትንሽ ተበልታብኛለች። እሷ በእሷ ብርም ነበረ የሚላክልኝ የነበረው ወርቆች በተለይ ማለት ነው። እሷ ትረዳው ነበረ። ሳራ ሳራ ቢሮማ አዎ ትረዳው ነበር። እሷ ጉድ ነው የምትሰሚው። አስጨርሻት እና ቆይ የምነግርሻለው እና ለካ ስልኩ ያኔ አሁን የጠረጠርኩት ምንድን ነው፣ ሳዋራችሁ ስንት ሰዓት ነው የምደውሉት ምናም ሰዓቱን ሳገናኘው ለካ በሙላ በወንድ ስም ነው የከተታቸው ሴቶችን። እኔ ጋር ሆኖ ብሩክ፣ ሄኖክ፣ ሰለሞን ነው የሚደውለት ለካ የሴቶቹን ስም ቀይሮ ወደ ወንዶች። ጓደኞች ናቸው እባክሽ፣ እንውጣ፣ እንውጣ እያሉኝ ነው ምናምን ብሎ ነው እንትን የሚለው የሚገርምሽ ነገር እና ያው በጣም የሚያሳዝን ነገር ነው። ልጁ ግን ጠፋ። ከዛ በኋላ አንድ ቀን አናገርኩት። ጠፋ ጠፋ ጠፋ ጠፋ ጠፋ። በቃ ሰምቼውም አላቅም ምን ብዬም አላቅም። ቀያየረው ሁሉን፣ ፌስቡክንም አጠፋ ስልኩንም አጠፋ። እንግዲህ አሁን ያለበትን ቦታ እኔ በእርግጥ አላቅም። እና እኔ እዚህ የመጣሁት ልጁን ተጠንቀቁ ለማለት ነው። እኛ ብቻ አይደለንም፣ ብዙ ሴቶች ነው እንትን የሚያደርገው። ብር የአሳዛኝ ሆኖ መስኪን ሆኖ እየታየ

አዎ ግን ስም ከታወቀሽ ሄረን እንዲያደርጉለት እና አቡዬ ሳንሞት ጠይቂያት። ልጁ ምን አይነት እንደሚመስል ፎቶ አለን ቪዲዮ አለኝ። ልጁ ምን አይነት ልጅ መሰለሽ? ፌስቡክ አካውንት ላይ ስትሄጂ ምንም አይነት ነገር አይለጥፍም። የማርያም ስዕል ነው የሚያደርገው የእግዚአብሔር እና ታምኛለሽ። በቃ ጨዋ እንኳን እንደዚህ አይነት ነገር የሚያደርግ በቃ የሚፖስተውን ነገር ብታይ ጉር ነው የምትይው የሚሰራውን ደግሞ ስራ ደግሞ ብታይ ደግሞ ማመን ነው የሚያቅች ላይ ማለት እህቶች አሉት፣ ገባሽ እህት አለው። ወደፊት ሴት ልጅ ይወልዳል፣ እና ሴት ላይ የማይደረግ ነገር በዚህ ጉዳይ ላይ ባይዘ ወይ ቤተሰቦቹም ተባባሪ ናቸው። እናትየው ሁሉንም ነው እናቴ እናቴ የምትለው ሁሉንም ነው ልጆቼ ልጆቼ ልጄ ሚስት የምትለው እና ፋሚሊ አንድ ላይ ሆኖ ነው የሚሰሩት ማለት እናቶች እኮ ትልቅ ሲሆኑ ቤተክርስቲያን ይሄዳሉ፣ ልጆች ጸሎት የሚያደርጉበት ገባሽ ገዳ የሚገቡበት ምናምን ታይም እንጂ ከልጅ ጋር አብረው ሆኖ ተባብረው ለገንዘብ ለልጆቻቸው የሚሸቅሉ በጣም ብዙ ፈጣሪን የማይፈሩ እናቶች አሉ። ዘመኑ የኑሮ መወደድ ነው መሰለኝ እንደዛ ያደረጋቸው አይዶ ነው። ይችኛዋ ደግሞ አንደኛዋ ደግሞ ጭራሽ በቤተሰብ እሷ ደግሞ እንድጥራትና እዚህ ትተንፍስ፣ ምክንያቱም ሴፉ ጋር ሄደን እንቅረብ እያለች ነበር፣ እና እዚህ መታ ብትተነፍስ እና እሷ እንደውም በጣም የተጫወተባት እድሜዋንም በጣም ነው የምታሳዝንሽ። በቃ እናትየው ጋር በቤተሰብ ሁሉ ነው አጎትየው ሁሉ ነው የዳራቸው ገባሽ ላይ ኢማጅን ላይ ምን አይነት በቃ ይሄ በጣም የሚገርም ተሰርታችሁ የተገናኛችሁት እሷለማይችል ማይቴ ቀለበቱን ቀለበት አስሮላት በመፖሰቷ ነው ይሄ ነገር የተጋለጠው። እናንተ ሁላችሁም ይሄን ሰው አውቀዋለሁ ይሄን ሰው አውቀዋለሁ ብላችሁ የተገናኛችሁት እሷ በመኮሳፈሉ ማለት ነው። ትክክል? አዎ ትክክል። አሁን ስለ ሰላም ሼር ላድርግላት። እኔ እስከዛ አውሬ ማየት፣ አረ ልጁ በጣም እሱ ብቻ አለም ነው የገረመኝ ቤተሰቦቹም